ከሆነላችሁ ኮሎኔል አዲስ አበባ ካልሆነላችሁ ደግሞ የሰፈሩ ሰው እንደሚጠራኝ ኮሎኔል ብትሉ ይበቃል። ኮሎኔል ጀት አብራሪ ስለነበሩ ካፒቴን ብንለው ቅር ይሎታ። እሱም ጥሩ ነው። ስራዬ ነው አይለኝም። ግን ደግሞ ሌላው ጉዳይ እኔ እያወራሁ በመሃል የሚያቋርጠኝ ሰው አልወደሁም። በመሃልም ቡና ላቀራርብ ነው እና ማርሽ ባንድ ያጀብሻ እ ማርሽ ባንድ ሪባን ይቆረጠልሽ። ለቡና ነይ ልንገሮት ብዬ ነው እንጂ ለክፋታ። እሺ ግን ያቀራል ቢና ጥሪ ያው፣ እንዳሁኑ ማለት ነው። እንደ ሰው ሲኖር እንደ ወታደር ስነ ስርዓት፣ ቆፍጣና ቀልጣፋ ንቁ ነው መሆን ያለበት። ንቁ ነው መሆን ያለበት ሰው ሲኖር ስለዚህ በእኔ ግቢ ሰማይ ስር አምሽቶ መግባት አይቻልም። አርፍዶ መነሳት አይቻል። እንዲ አቶ አዲስ ማነው ካፒቴን? ኮ አትደራርተው፣ አንዱን ጥራ ካፒቴን። እኔ ሳላስበው ከጓደኞች ጋር እየተጫወትኩኝ ከለሊቱ አምስት ሰዓት ይሆንብኛል። እኔም ያው ስራ ስለማመሽ ዘጠኝም አስርም ሊሆን ይችላል። ቤት ኪራይ ምን አፈላለጋችሁ?